ጤና ይስጥልን ይህ የኢትዮ ፎረም መፍትሄ ባልደረቦች ድምፅ ነው። አምና የተጀመረውን የህክምና ሙያተኞችን ፈለግ በመከተል በተለያዩ የሀገሪቱ ክፍሎች በተማሪዎች በመምህራን በመንግስት ሰራተኞች በሾፌሮች በከተማ ነዋሪዎች የተቀሰቀሱት ህዝባዊ ጥያቄዎች በአደባባይ ሲጠየቁ ታይተዋል። ይህ የሰለጠነና የዘመኑን የሚመስል ትግል በስኬት እንዲጠናቀቅ፣ አሁንም ቢሆን መብትን ለመጠየቅ መድፈር ትልቅ እድገት ነው። በጠራ ስትራቴጂ እና በተናበበ መንገድ ከተጓዘ ለድል የማይበቃበት መንገድ አንዳችም የለም። በዛሬው ዝግጅታችን የዛሬን ብቻ እያየ በስግብግብነትና ጨካኝነት ስምንት ዓመት ሀገሪቱን የገዛትና ሁሌም በራሱ እግር ላይ እየተኮሰ ራሱን በማቁሰል የሚታወቀው የብልጽግናው መንግስት ከገጠመው ህዝባዊ ተቃውሞና ከአይቀሬው ውድቀቱ ጋር የተያያዙ ሀሳቦችን ወደ እናንተ እናቀርባለን። የዝግጅት ክፍላችን በሀገራችን የሚገኙ ሁሉም የህዝብ ጥያቄዎች በሰላማዊና ህጋዊ መንገድ ሊፈቱ የሚችሉ እንደነበሩና አሁንም እንደሆኑ ከልብ ያምናል። ሰላማዊና ህጋዊ የችግር መፍቻ መንገዶች ህብረተሰቡ ለማንኛውም ጥያቄና ጉዳይ የሚከፍለውን ዋጋ በማሳነስ ሰላምና ዲሞክራሲን እድገትና የወል ተጠቃሚነትን በአነስተኛ ውጪ ለማስገኘት ያስችላሉ። ሰላማዊና ህጋዊ የችግር መፍቻ መንገዶች ለህዝብ ጥያቄዎች ተገቢ ምላሽ በማስገኘት ማህበራዊ ትምምንን ያጎለብታሉ። ማህበራዊ ትምምኑም እንደገና ተመልሶ የሀገርን ሰላም ይጠግናል፣ እድገትና የጋራ ተጠቃሚነትን ዲሞክራሲና የዲሞክራሲ ልምምድንም ያጎለብታል። በበለጸጉና በስርዓት በሚተዳደሩ ሀገሮች እንደሚታየው ሰላማዊና ህጋዊ መንገድ የመሪዎች ብቃት ለማሳደግም ፈላጊ ነው። የመንግስት ፖሊሲ ለመቅረጽና ለማስቀረጽ ከዚያም አልፎ የመንግስትን የመምራት አቅም ለመገንባት የሚያግዙ የትምህርትና ስልጠና፣ የጥናትና ምርምር ተቋማት ለመፍጠር የሚቻለውም መንግስት ሰላምና የችግር መፍቻ መንገዶችን ለመከተል ቆርጦ ሲነሳ ብቻ ነው። በዚህ የተነሳ ማንኛውም ሰላማዊና ህጋዊ ችግር መፍቻ መንገዶች በሀገሮች ውስጥ ለለውጥ ከፍተኛ አስተዋጽኦ ያለውን ማህበራዊ ካፒታል ለማሳደግ ሰፊ እድል ይከፍታል። ከዚህ በተጸራሪ ሰላማዊና ህጋዊ ትግል መንገዶችን የሚያጥብ ወይም ጨርሶ የሚዘጋ አገዛዝ ደግሞ ኃይልና መጽን መግዣ መንገዱ በማድረግ የሚመራውን ሀገርና ህዝብ ከባድ ዋጋ ያስከፍላል። ዜጎችና ልዩ ልዩ የህብረተሰብ ክፍሎች ለሚያቀርቡለት የፍትህ ርህት ጥያቄ ተገቢና ምክንያታዊ ምላሽ መስጠት እየተገባው ሁሉንም ነገር በኃይልና በአመፅ ለመፍታት ሲል መንገዱን ሁሉ በእሾህና ሜኬል አጥሮ እያንዳንዱ የህብረተሰብ ክፍል የሚከፍለውን ያልተገባ ዋጋ ያንረዋል። በዚህ የተነሳ ሰላማዊና ህጋዊ ችግር መፍቻ መንገዶችን ዘግቶ የሚገዛ መንግስት የህዝብን ችግር ለመፍታት ሲውል የነበረውን ገንዘብ፣ ጉልበትና ጊዜ ለጥፋት በማዋል ህብረተሰብን ብዙ ዋጋ ያስከፍላል። ሰላማዊና ህጋዊ ችግር መፍቻ መንገዶችን በማስፋፋት አዲስ ሀብት መፍጠርና የሀገሪቱን የእድገት ግስጋሴ ማስቀጠል ሲገባው አብይ አህመድ አገዛዝ ዘመን እንደታየው በኃይልና በጉልበት እየተራመደ አስቀድሞ የተገነባውን ሁሉ ይንደዋል። ውድ የሆነውን የሰው ልጅንም ለስቃይና ሞት ይዳርገዋል። ላለፉት ስምንት ዓመታት መንግስታዊ ስልጣኑን የችግር መፍቻ ከማድረግ ይልቅ ችግር ማባባሻና አዲስ ችግር መፈልፈያ አድርጎ የተጠቀመበት የብልጽግናው መንግስት በሁሉም የህይወት መስክ ያስከፈለን ዋጋ የበዛው ሰላማዊና ህጋዊ የችግር መፍቻ መንገዶችን በመዝጋቱ ነው። ሰላማዊና ህጋዊ የችግር መፍቻ እድሎችን የሚዘጋ መንግስት አገር የሚከፍለውን ዋጋ የሚያኑረው ግን ራሱ በሚሰማራበት ኃይልና አፍራሽ አመጸኛ የችግር አፈታት ስልት ብቻ አይደለም ፍላጎታቸውን በሰላማዊና ህጋዊ መንገድ ለመፍታት እድል የተነፈጉ ማህበረሰቦችን ወደ አመጽ መንገድ በመግፋትም ጭምር ህብረተሰብ የሚከፍለውን ዋጋ ያበዛዋል። በየትኛውም ሀገር እንደሚታየው ህዝብ በመንግስት መከዳቱን እስኪያቅ ድረስ መንግስትን የማመን ዝንባሌ ያለው፣ መንግስት የቆረጠው እጅ እንዳለ ይቆጠራል በሚል ብሂል የሚመራው የሀገራችን ህዝብም የአብይ አህመድ መንግስት ክፉ መሆኑን እስኪገባው ድረስ በመንግስት ላይ ከፍተኛ አምኔታ አሳድሮ ነበር። መንግስት ሲኖር ሽፍታና ቀማኛ እንደሚቀንስ ወይም እንደሚጠፋ በማመን እየከፋውም ቢሆን በህግ አምላክ እየተባባለ ህግና ስርዓትን አክብሮ ለመኖር ቅድሚያ ይሰጣል። ይህ ዘመን ያስቆጠረ የህዝብ ህግ አክባሪነት ትውፊት ግን መንግስት ራሱ ከህጋዊነት ይልቅ ህገ ወጥነትን፣ ከሰላማዊነት ይልቅ አመጸኝነትን የሚያስቀድም ሆኖ ሲገኝ ህዝብም የአመፅ መንፈስ ሊጋባበት ይጀምራል። ቀስ በቀስም በሰላማዊና ህጋዊ መንገድ ላቀረበው ጥያቄ አምባገነናዊ አመፃዊ ምላሽ በሚሰጠው መንግስት ላይ በተፈቀደለት ብቸኛ መንገድና ስልት የአመፅ ክንዱን ሊያነሳ ይገደዳል። የመንግስት ከፍተኛ መሪዎችና ዝቅተኛ ባለስልጣኖች አንዱ ከሌላው የማይሻሉ ሲሆኑበት ወይም ደግሞ በህዝብ ቋንቋ አባቱ ዳኛ፣ ልጁ ቀማኛ የሆነ ስራ ሲገጥመው አመፅን ዋናው የመታገያ ስልቱ ለማድረግ ይጋብዘዋል። በዚህ የተነሳ ሰላማዊና የህጋዊ ችግር መፍቻ መንገዶችን የሚያጠቡ ወይም የሚዘጉ መንግስታት ህዝቡ ወዶና ፈቅዶ ሳይሆን ተገዶ በሚገባበት የአመፅ መንገድ ዋነኛ የችግር መፍቻ ስልት ሆኖ በአገር ላይ እንዲሰለጥን መንገዱን ይከፍታሉ። አመፅና ጉልበት በሰለጠነበት ሀገር ደግሞ ደም መፋሰስና ውድመት መብዛቱ፣ ህብረተሰብ የሚከፍለው ዋጋ ማሻቀቡ የማይቀር ይሆናል ይሆናል። ይህም ሆኖ ህዝቡ መብቱንና ጥቅሙን ለማስከበር ሲል ተገዶ ለሚገባበት አመፃዊ መንገድና ለሚያስከትለው ውድቀት ብቸኛው ተጠያቂ ሰላማዊና ህጋዊ ችግር መፍቻ መንገዶችን በመከልከል የአመፅን ጎዳና የከፈተው መንግስት ነው። እነሆ ለህዝብ ፍትሐዊ ጥያቄዎች ሰላማዊና ህጋዊ ምላሽ መስጠት የማያውቀው የብልጽግናው መንግስት አሁን የዘራውን ማጨድ ጀምሯል። ማዳበሪያ የጠየቁ አርሶአደሮችን በዱላ ላይ እየቀጠቀጠ በማባረር የአመጽን ጎዳና ያመላከተው ብልጽግና አሁን ደግሞ ከታጠቁ አማጽያን በተጨማሪ በመላ ኢትዮጵያ አዲስና ሰፊ ህዝባዊ ተቃውሞ ኃይል ብቅ ብሎበታል። ህዝባዊ መነሳሳቱ ከምንም ነገር በፊት ዜጎች የሀገሪቱን ህዝብ በአመፅና በማስፈራራት ሲገዛ የቆየውን የብልጽግናን መንግስት ተዳፍረው ለመብታቸው በአደባባይ መፋለም መጀመራቸውን አብስሯል። ይህ አዲስ የትግል ልምምድ በአንድ በኩል የገዢው ፓርቲ መንግስታዊ አቅም ክፉኛ መዳከሙን በግልጽ የሚያሳይ ነው። ሀገሪቱን የሚገዛው መንግስት ይህን የሚባል መልክ ያለው የስልጣን ተዋረዱ በውል የሚታወቅ በግምትና በነሲብ ሳይሆን በውል በተጠናና በታቀደ መንገድ የሚሰራ አንድም የሚኒስቴር መስሪያ ቤት የለውም። ተማሪዎችን በግፍ የሚጥልና ከትምህርት ገበታ እያፈናቀለ የሀገርን ተስፋ የሚያጨልም እንጂ በአጠቃላይ የትምህርትን፣ በተለይም ደግሞ የመምህራንን የደሞዝ ክፈሉን ጥያቄ አሁን ደግሞ የዩኒቨርሲቲ ተማሪዎችን ሰላማዊና ፍትሃዊ ጥያቄዎች በውይይትና በመግባባት ለመፍታት የሚችል የትምህርት ሚኒስትር የለውም። የትምህርት ሚኒስትርን አግዞ የሚሆን ተክቶ የተማሪዎችን ችግር የሚያቃልል የክልል መስተዳድር እና ሰላማዊ ፖሊሲም የለውም። የሹፌሮች ኬላን ይነሳልን፣ ግብር የሚቀንስልን ጥያቄ ሰምተው በየስራ መስካቸው መፍትሄ የሚሰጡ የገቢዎችና ጉምሩክ፣ የትራንስፖርትና ሎጂስቲክ ሚኒስትሮችም የሉትም። የህዝብን የሰላማዊ ጥያቄ ተቀብሎ መፍትሄ የሚሰጥ የሰላም ሚኒስትር፣ ወታደሮችን ጦርነት በቃኝ የሚል ጥያቄ የሚመልስ የመከላከያ ሚኒስትር፣ የሐኪሞችን ዘርፈ ብዙ ጥያቄዎች በአግባቡ ሰምቶ በትክክል መልስ መስሪ ቤት የሚለው በጠቅላይ ሚኒስትሩ መመሪያ ቅኝት በቢሮ እድሳት ስራቸውን የጀመሩት ሁሉም የሚኒስትር መስሪያ ቤቶች የግል ቤታቸውን ወደ ማሳደስ ተሸጋግረዋል እንጂ የህዝቡን ጥያቄ መመለስ ቅኝትና ችሎታ አላዳበሩም። በዚህ ምክንያትም ኢትዮጵያ የራሳቸውን የቢሮና የቤት እድሳት ከመከታተልና ከማስፈጸም ወጥተው መደበኛ የሀገር የማስተዳደር ኃላፊነታቸውን የሚወጡ የሚኒስትር መስሪያ ቤቶች የሌለዋት ሀገር ሁናለች። ንጉሱ አብይም ሀገርን በብቃት ማስተዳደር ፈተናን ወድቀው እርቃናቸው የሚዋኙ የሆነው አገር ማስተዳደር የማይሆንላቸው አገር መምራት የማይችሉ ሰው መሆናቸውን እየደጋገሙ አረጋግጠዋል። ኃላፊነቱን በውል የሚያውቅና የሚወጣ መንግስት መገንባት ያልቻሉት ጠቅላይ ሚኒስትሩ ያልታጠቁ ተማሪዎችን ያነሱትን ሰላማዊና ህጋዊ ጥያቄ በኮማንዶ ሰራዊት በዱላና በጥይት ለማፈን መሞከራቸውም መንግስታቸው የወደቀና የከሸፈ መንግስት መሆኑን የሚመሰክር ነው። የከሸፈው የአብይ አህመድ መንግስት የኮማንዶ ሰራዊቱን ከታጠቁ አማጽያን ጋር በከፈተው ጦርነት ተወጥሮ ከተያዘባቸው የጦር ግንባሮች ቀንሶ የዩኒቨርሲቲ ተማሪዎች ወደ ከፈቱት ሰላማዊ ተቋሙ ወደ አደባባይ ለማዞር መገደዱ ያልታጠቁ ተማሪዎች ከፋኖ እና ከኦሮሞ ነፃነት ሰራዊት እኩል የሚያርበደብዱት እርባና ቢስ መንግስት እንደሆነ ማረጋገጫም ነው። ያልታጠቁ ተማሪዎች ያቀረቡትን ሰላማዊና ህጋዊ ጥያቄ በሲቪል አስተዳደር ሳይሆን በታጠቀ ሰራዊት ከታጠቀም ሰራዊት ኤሊት በሚባሉ የኮማንዶ ኃይልና ሪፐብሊካን ጋርድ ስምርዴት ለማዳፈን የሚሞክር መንግስት በሁሉም የመንግስትነት መለኪያ መስፈርቶች ሲመዘን ያበቃለትና የከሸፈ መንግስት እንጂ ሌላ ሊሆን አይችልም። ይህ በዚህ እንዳለ፣ ትናንት ከትናንት ወዲያ በየቤቱ በማጉረምረም ተወስኖ የነበረው ህዝብ ወደ አደባባይ በተቋሙ ፈንቅሎ መውጣት መጀመሩ ህዝባዊ ትግሉን በአዲስ ጉልበት አጠናክሮታል። ተማሪዎች፣ የመንግስት ሰራተኞች፣ የከባድ መኪና አሽከርካሪዎች፣ መምህራንና የከተማ ነዋሪዎች በተቀራራቢ ጊዜና ከየአቅጣጫው በብልጽግና መንግስት ላይ ያነጣጠረ ከባድ ተቋሙ ማሰማታቸው መላ የሀገሪቱ ህዝብ የብልጽግና መንግስት ነገር እንዳንገሻገሸው እና ይህ የዘራፊዎች ፓርቲ በቀላሉ ሊቆጣጠር የማይችለው አንድ አዲስ የትግል ግንባር መፈጠሩን የሚያሳይ ነው። በብልጽግና አገዛዝ ስር በመንግስት ታጣቂዎችና ደንብ አስከባሪዎች ቁጣና ገልምጫ፣ ድብደባና እርግጫ ሲደነብር የነበረው ህዝብ በራሱ ተነሳሽነት የጀመረው ሰፊ የተቋሙ እንቅስቃሴ ከዚህ ቀደም በታጠቀም ባልታጠቀም መንገድ ብልጽግና ሲታገሉ ለነበሩ ኃይሎች ሁሉ ትልቅ ጥንካሬ የሚያጎናጽፍ ነው። በመንግስት ላይ ህጋዊና ሰላማዊ ተቃውሞ ማሰማት የጀመረው ህዝብ አለ ሲሉት እንደሚሞተው ጸጉሯ ሙሻ ከሩቅ የሚያስፈራውን የብልጽግና መንግስት ገጥሞ ማርበድበድ ሲጀምር በእርግጥም ብልጽግናን ለመገላገል የሚያካሄደው ትግል አንድ እርምጃ ወደፊት መራመዱን ብቻ ሳይሆን ከእንግዲህም ወደ ኋላ የማይመለስ የትግል ኃይል መፈጠሩንም የሚያመላክት ነው። በመሆኑም በጨካኞች አገዛዝ አመጾ የተነሳውና ስርዓቱን ብርክ ያስያዘው ህዝብ አንድነቱን እያጠናከረና ጥያቄዎቹን እያጠራ ለመጓዝ እና ህዝባዊ መነሳሳቱ ቀጥሎ ለውጤት እንዲበቃ ጥቂት ጉዳዮችን መጠቋቁም እንወዳለን። ኢትዮጵያ ውስጥ ሁሉም ችግር ከስርዓቱ መሰረታዊ ባህሪና ስህተቶች እንደሚመነጭ መገንዘብ ያስፈልጋል። ተማሪዎች የሚሰቃዩት የትምህርት ሚኒስትር ብቻ ክፉ ስለሆኑ አይደለም። አሽከርካሪዎች የሚንገላቱት የስርዓቱ ኬላ ጠባቂዎችና ሚልሻዎች በተለየ ሁኔታ ክፉና ጨካኝ ስለሆኑ አይደለም። የኑሮ ውድነቱ የተባባሰው አህመድ ሺዴ ወይም ኢዮብ ተካልኝ ብቻ ለህዝብ ግዴለሾች ስለሆኑ አይደለም። ለስምንት ዓመት ሀገሪቱን የመራው የብልጽግና ተበየው መንግስት የገነባው ስርዓት የዝርፊያና አፈና የጦርነትና ውድመት ስርዓት ስለሆነ ነው። ከትምህርት ፖሊሲውና ከትምህርት አስተዳደር ጋር በተያያዘ ያጋጠሙት ችግሮች አንዳንድ ወገኖች በተላላልነት እንደሚገልጹት ጠቅላይ ሚኒስትሩ መልአክ የኢዜማው ብልጽግና ብርሃኑ ነጋ ብቻ ደግሞ የዲያብሎስ ቁራጭ ስለሆኑም አይደለም። የአሳ ግማቱ ከአናቱ እንዲሉ ሁሉም ችግሮች የሚፈለፈሉት በብልጽግናው ስርዓትና የብልጽግናው ቁንጮ በሆነው ፈላጅ ቁራጩ አብይ አህመድ ነው። ብልጽግና ውሎ የሚያድርበት እያንዳንዱ ቀን በመላው ኢትዮጵያውያን ላይ የክፋት ጉዳት የምታስከትል ነች። በዚህ ላይ ስግብግቡ የብልጽግና መንግስት በቅርቡ በነዳጅ ምርት ላይ የሰላሳ በመቶ ዋጋ ጭማሪ ለማካሄድ እየተዘጋጀ በመሆኑ በአጭር ጊዜ ውስጥ መላ የሀገሪቱ ህዝብ ሊሸከመው የማይችለው መከራ ይወርድበታል። ይህ በህዝብ ድህነትና ጉስቁልና የሚደሰት መንግስት በስልጣን ላይ የሚቆይባት እያንዳንዱ ቀንና ሰዓት መልካም ነገር ይዛ እንደማትመጣ ከሰባት ዓመት በላይ ያለፍንበት ህይወት የሚያረጋግጠው ነውና ትኩረታችንን፣ ፍላጎታችንንና ትግላችንን ማስተባበር ይኖርብናል። ህዝቡ ለትግል በቁርጠኝነት በተነሳበት በዚህ ወቅት ትኩረት ሊሰጠው የሚገባው ጉዳይም የሀገሪቱን ልሂቃን የሚመለከት ነው። ከቅርብ ጊዜ ወዲህ በውጭም በውስጥም የሚገኙ የኢትዮጵያ ልሂቃን የብልጽግናን መንግስት ለማስወገድ የሚያስችል የተባበረ ትግል ለማካሄድ ላይ እንደሆኑ በተለያዩ መንገዶች ያሳወቁት ጉዳይ ነው። የብልጽግና መራሹን መንግስት ክፋት ቀድሞ የሚሆን ዘግይተው የተገነዘቡ ልሂቃን በአሁኑ ጊዜ ስርዓቱን ለማስወገድ ቅድሚያ ሰጥተው ከመንቀሳቀስ በተጨማሪ በመካከላቸው የተፈጠረውን ትብብር ለማጠናከርም እየሰሩ እንደሆነ አሳውቀዋል። የታጠቁ ኃይሎችም በቅርብ እየተገናኙ በመመካከር ትግላቸውን በማስተባበር ከብልጽግና ውድቀት በኋላ የሚኖረው ሂደት የተረጋጋ ለማድረግ እየተዘጋጁ እንደሆነ ተገልጿል። እነዚህ ሊበረታቱ የሚገባቸው ጥሩ ጅማሮዎች ናቸው። ይሁንና አሁንም የሀገራችን ልሂቃለ ሁኔታው የሚመጥን ደረጃ ተዘጋጅተዋል ማለት አይቻልም። በመሆኑም ልሂቃኑ ህዝቡ ቆሞ እንደማይጠብቃቸውና ከነርሱ ቀድሞ መንቀሳቀስ እንደጀመረ ተገንዝበው ራሳቸውን ለወቅቱ በሚመጥን ደረጃና ፍጥነት ማዘጋጀት ይጠበቅባቸዋል። ልሂቃን ህዝባዊ የለውጥ እንቅስቃሴና ፍላጎት እነርሱ በሚፈልጉት ጊዜና ቀመር በሚያስቡት መንገድና ስሌት ብቻ ሊመራ እንደማይችል ተቀብለው የህዝቡን የለውጥ ተነሳሽነት የሚያጠናክር ሚና መጫወት ይገባቸዋል። ሲያሻቸው ህዝቡ ተኝቷል እያሉ ቀድሟቸው ሲነሳም ግራ እየተጋቡ የሚጀመርም የሚሳካም ለውጥ እንደሌለ ካልተማሩ ህዝቡ ከባድ ዋጋ እየከፈለ መቀጠሉ የማይቀር ይሆናል። በመሆኑም ትግሉን እንመራለን ካሉ ከምር መዘጋጀታቸውን በተግባርና በፍጥነት ማሳየት ይኖ ይኖርባቸዋል ልሂቃንን ልሂቅ የሚያሰኛቸው ከሰራተኛው ህዝብ አስቀድመው ለሁኔታው የሚመጥን ፍኖታ ካርታ አዘጋጅቶ የህዝቡን ትግል በመምራት እንጂ ሳያዘጋጁ በመያዝ አይደለምና ቀድሟቸው የሄደውን ህዝብ በመነሳሳት ትክክለኛ አፈር ለማስያዝ ሚናቸውን በቀጡ መጫወት ይጠበቅባቸዋል በሌላ በኩል ደግሞ የብልጽግና መንግስት የህዝቡን ተቃውሞ ለመግታት የሚያሰማራችሁ የመከላከያ ሰራዊት የኮማንዶ የሪፐብሊካን ጋርድ አዛዦችና ወታደሮች በወገኖቻችሁ ላይ የጥፋት እጃችሁን ከመሰንዘር ልትታቀቡ ይገባል። የፌዴራልም ሆነ የክልሉ ፖሊስ ሰላማዊ ሰልፍ በወጡ ወገኖቻቸው ላይ የኃይል እርምጃ እንደማያስዱ የተረዳው የጠቅላይ ሚኒስትር አብይ አህመድ መንግስት በሰላማዊ መንገድ ጥያቄ ባቀረቡ ወንድምና እህቶቻችሁ ላይ ቃታ እንድትስቡና ደም እንድታፈሱ በማድረግ ከወገኖቻችሁ ጋር ደም ለማቃባት ወደኋላ እንደማይል ከእናንተ በላይ ምስክር የለም። ከኦሮሞ ነፃነት ሰራዊትና ከአማራ ፋኖ ጋር በሚካሄደው ጦርነት ደመከልብ እንድትሆኑ ያደረጋችሁ ሳይበቃ እነሆ ዛሬ ደግሞ ካልታጠቁ ተማሪዎችና ሌሎች የማህበረሰብ ክፍሎች ጋር በመግጠም የኢትዮጵያ ህዝብ ደመኛ ጠላት ሆናችሁ እንድትሳደዱ እያዘጋጃችሁ ነው። ስለሆነም እምቢ፣ በወገናችን ላይ እጃችንን አናነሳም በማለት የብልጽግናን መንግስት ስርዓተ ቀብር ለማፋጠን ከህዝብ ወገን ተሰለፉ። ባሳለፍ ነው ሳምንት ዝግጅታችን የምንገኘው ኢትዮጵያ በተካረሩ ቅራኔዎች በምትናወጥበትና መላው ህዝብ በከፍተኛ ምሬት ውስጥ በወደቀበት ወቅት ነው። እንዳለው ህዝቡ በየአካባቢው ገንፍሎ በመነሳት ቁጣውን እየገለጸ ይገኛል። ሰላም አጣው ያለው ህዝብ ጦርነቱ እንዲቆም በመጠየቅ በማንነት የተበደልኩ የሚለው የብሔር ጥያቄ በማንሳት በሃይማኖት የተጎዳው የሚለው በእምነቱ በጾታ የተጠቃው የሚሉ እናቶችና እህቶች በሴቶች ጉዳይ በዋጋ ንረት በምንዛሬ ተመለውጥና በተሳሳቱ የኢኮኖሚ እና ማህበራዊ ፖሊሲዎች ተሰቃየን የሚሉ ወገኖች በኑሮ ማህበራዊ አገልግሎት ጉዳዮች በአጠቃላይ ሁሉም ከደረሰበት በደል በመነሳት በግፈኛው የብልጽግና መንግስት ላይ ያነጣጠረ ትግል በማካሄድ ላይ ይገኛል። ሁሉም የየራሱን ጥያቄና የትግል ምክንያቶች ይዞ ለስቃይ ባበቃው የብልጽግና መንግስት ላይ በመነሳት ላይ ነው። ለትግል የተነሳሳው ህዝብ ሁሉ ለልቦናው በቀረበው ጉዳይ ላይ መታገሉ ተፈጥሯዊና የማይቀር ሆኖ ተከስቷል። የትኛውም ህዝብ ለራሱ ጉዳይና ጥያቄ በሚያካሄደው ትግል እንጂ በሌላው ህዝብ ትከሻ ነፃ ሊወጥ አይችልምና። ሁሉም ማህበረሰብ በራሱ አንገብጋቢ ጥያቄዎች ተነሳስቶ መታገሉ ተገቢና ሊደገፍ የሚገባው እንጂ እንደ ስጋት ሊታይ የሚገባው አይደለም። ስለዚህም መላው ኢትዮጵያውያን የራሳቸውን ጥያቄ ተነሳስተው ለሚታገሉ ወገኖቻችን ያለንን ድጋፍ በቁርጠኝነት ልንገልጽላቸው ይገባል። በግፈኛው የብልጽግና ስርዓት ላይ ያነጣጠረው ትግላቸው እንዲሳካ አቅማችን የፈቀደውን ያህል ድጋፍ ልንሰጣቸው ይገባናል። ይህ መሰረታዊ ጉዳይ እንደተጠበቀ ሆኖ ሁላችንም መዳን የምንችለው የችግሮቻችን ሁሉ ምንጭ የሆነውንና ብልጽግና የሚባል የጋራ እንቅፋት የሆነውን ፓርቲ ስንጠራርገው እንደሆነ ለአፍታም ያህል መጠራጠር የለብንም። መንግስታዊ ዓመፅን መተማመኛው አድርጎ ለስምንት ዓመታት የገደለንና ያጋደለን ብልጽግና የጋራ ኢላማችን መሆኑን መዘንጋት የለብንም። የሀገራችን ውድቀት ምንጭ ብልጽግና እንጂ በብልጽግና ጡንቻ የተደቆሰ የትኛውም ህዝብ አይደለም። ከብልጽግና በኋላ የተሻለ ስርዓት ለመገንባት የምንችለው ጨካኙ የአብይ አህመድ መንግስት በመካከላችን የገነባውን ያለመተማመን እና መጠራጠር ግንብ በማፍረስ በመሆኑ በልዩነታችን ሳንገታ ከልዩነታችን ባሻገር የጋራ አንድነትን ለመገንባት የማስተዋል ጥበብን እናዳብር። በተፈጥሮ ልዩነታችን ሳንገታ ጠንካራ አንድነት የገነባን ቀን ራሱን በራሱ እያቆሰለ የሞት አፈፍ ላይ ያደረሰው የብልጽግና መንግስት እድሜው አጭር መሆኑ አይቀርም። የዛሬን አበቃን። ሰላም።